መጽሐፈ አስቴር ምዕራፍ ሰባት ንጉሱና ሕማም ከንግሥቲቱ ከአስቴር ጋር ለመጠጣት መጡ። በሁለተኛውም ቀን ንጉሡ በወይን ጠጅ ግብዣ ሳለ አስቴርን፣ ንግሥት አስቴር ሆይ የምትለምኝኝ ምንድን ነው? ይሰጥሻል። የምትሺውስ ምንድን ነው? እስከ መንግሥቴ ኩሌታ እንኳን ቢሆን ይደረግልሻል አላት። ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ፣ ንጉሱንም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና። ባሪያዎች ልንሆን ተሽጠን እንደሆነ ዝም ባልኩ ነበር፤ የሆነ ሆኖ ጠላቱ የንጉሱን ጉዳት ለማቅናት ባልቻለም ነበር አለች። ንጉሱም አርጤክስስ ንግሥቲቱን አስቴርን ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው? ብሎ ተናገራት። አስቴርም የጠላትና ባላጋራ ሰው ክፉ ሃማ ነው አለች። ሃማም በንጉሱና በንግሥቲቱ ፊት ደነገጠ። ንጉሱም ተቆጥቶ የወይን ጠጅ ከመጠጣቱ ተነሳ፣ ወደ ንጉሱም ቤት አትክልት ውስጥ ሄደ። ሃማም ከንጉሱ ዘንድ ክፉ ነገር እንደታሰበበት አይቷልና ከንግሥቲቱ ከአስቴር ሕይወቱን ይለምን ዘንድ ቆመ። ንጉሱም ከቤቱ አታክልት ወደ ወይን ጠጁ ግብዣ ስፍራ ተመለሰ። ሃማም አስቴር ባለችበት አልጋ ላይ ወድቆ ነበር። ንጉሱም ደግሞ በቤቴ በእኔ ፊት ንግስቲቱን ይጋፋታልን? አለ። ይህም ቃል ከንጉሱ አፍ በወጣ ጊዜ የሃማን ፊት ሸፈኑት። በንጉሱም ፊት ካሉት ጃንደረቦች አንዱ ሃርቦና፣ እነሆ ሃማ ለንጉሱ በጎ ለተናገረው ለመርዶኪዎስ ሲያሰራው ርዝመቱ ሃምሳ ክንድ የሆነው ግንድ በሃማ ቤት ተተክሏል አለ። ንጉሱም በእርሱ ላይ ስቀሉት አለ። ሃማንም ለመርዶኪዮስ ባዘጋጀው ግንድ ላይ ሰቀሉት። በዚያም ጊዜ የንጉሱ ቁጣ በረደ። መጽሐፈ አስቴር ምዕራፍ ስምንት በዚያም ቀን ንጉስ አርጤክስስ የአይሁድን ጠላት የሃማን ቤት ለንግስቲቱ ለአስቴር ሰጠ። አስቴርም ለእርስዋ ምን እንደሆነ ነግራው ነበርና መርዶኪዮስ ወደ ንጉስ ፊት ገባ። ንጉስም ከሃማ ያውልቀውን ቀለበቱን አወጣ፣ ለመርዶኪዮስም ሰጠው። አስቴርም በሃማ ቤት ላይ መርዶኪዮስን ሾመች። አስቴርም እንደገና በንጉሱ ፊት ተናገረች፣ በእግሩም ላይ ወድቃ እያለቀሰች የአጋጋዊውን የሃማን ክፋትና በአይሁድ ላይ የተተነኮለውን ተንኮል ይሽር ዘንድ ለመነችው። ንጉሱም የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ተነስታ በንጉሱ ፊት ቆመችና ንጉስን ደስ ቢያሰኘው፣ በፊቱም ሞገስ አግኝቼ እንደሆነ፣ ይህም ነገር በፊቱ ቅን ቢሆን፣ እኔም በእርሱ ዘንድ ተወድጄ እንደሆነ አጋጋዊው የሐመዳቱ ልጅ ሐማ በንጉሱ አገር ሁሉ ያሉትን አይሁድ ለማጥፋት የጻፈው ተንኮል ይገለበጥ ዘንድ ይጻፍ። እኔ በህዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶቼን ጥፋት አይ ዘንድ እንዴት እችላለሁ? አለች። ንጉሱም አርጤክስስ ንግስቲቱን አስቴርንና አይሁዳዊውን መርዶኪዮስን እነሆ የሃማን ቤት ለአስቴር ሰጥቻለሁ፣ እርሱም እጆቹን በአይሁድ ላይ ስለዘረጋ በግንድ ላይ ተሰቀለ። በንጉሥ ስም የተጻፈና በንጉሥ ቀለበት የታተመ አይገለበጥምና እናንተ ደግሞ ደስ የሚያሰኛችሁን በንጉሥ ስም ስለ አይሁድ ጻፉ፣ በንጉሥም ቀለበት አትሙት አላቸው። በዚያም ጊዜ ኒሳን በተባለ በመጀመሪያው ወር ከወሩም በ23ተኛው ቀን የንጉሥ ጸሐፊዎች ተጠሩ። መርዶኪዮስም ስለ አይሁድ እንዳዘዘው ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127ቱ አገሮች ላሉ ሹማምንቶችና አለቆች አዛውንትም ለእያንዳንዱም አገር እንደ ጽሕፈቱ ለእያንዳንዱም ሕዝብ እንደ ቋንቋው ለአይሁድም እንደ ጽሕፈታቸውና እንደ ቋንቋቸው ተጻፈ። በንጉሡም በአርጤክስስ ስም አስጻፈው፣ በንጉሡም ቀለበት አሳተመው። ደብዳቤውንም በንጉሡ ፈረስ ቤት በተወለዱት ለንጉሡም አገልግሎት በተለዩ በፈጣን ፈረሶች በተቀመጡ መልእክተኞች እጅ ሰደደው። በዚያም ደብዳቤ በከተሞቹ ሁሉ የሚኖሩት አይሁድ እንዲሰበሰቡ ለሕይወታቸውም እንዲቆሙ በጥል የሚነሱባቸውን የሕዝቡንና የአገሩን ሰራዊት ሁሉ ከሕፃናቶቻቸው ከሴቶቻቸው ጋር እንዲያጠፉና እንዲገድሉ እንዲደመስሱም ምርኳቸውንም እንዲዘርፉ ንጉሥ ፈቀደላቸው። ይህም አዳር በሚባለው በአስራ ሁለተኛው ወር በአስራ ሦስተኛው ቀን በንጉስ በአርጤክስስ አገሮች ሁሉ በአንድ ቀን እንዲሆን ነው። አይሁድም ጠላቶቻቸውን እንዲበቀሉ በዚያ ቀን ይዘጋጁ ዘንድ የደብዳቤው ቅጅ በያገሩ ላሉ አህዛብ ሁሉ ታወጀ። ለንጉሱ አገልግሎት በተለዩ በፈጣን ፈረሶች የተቀመጡት መልእክተኞች በንጉሱ ትእዛዝ ተርበትብተውና ቸኩለው ወጡ። አዋጁን በሱሳ ግንብ ተነገረ። መርዶኪዮስም በሰማያዊና በነጭ ሐር የተሠራውን የንጉሡን የክብር ልብስ ለብሶ ታላቅም የወርቅ አክሊል ደፍቶ ከጥሩ በፍታና ከሐምራዊ ግምጃ የተሰራ መጎናጸፊያ ተጎናጽፎ ከንጉሡ ፊት ወጣ። የሱሳም ከተማ ደስ አላት፣ እልልም አለች። ለአይሁድም ብርሃንና ደስታ ተድላና ክብርም ሆነ። የንጉሡም ትእዛዝና አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። አይሁድንም መፍራት ስለወደቀባቸው ከምድር አህዛብ ብዙ ሰዎች አይሁድ ሆኑ። መጽሐፈ አስቴር ምዕራፍ ዘጠኝ አዳር በሚባለውም በአስራ ሁለተኛው ወር ከወሩም በአስራ ሦስተኛው ቀን የንጉሱ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹት ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሱ በአርጢክስስ አገሮች ሁሉ በነበሩት ከተሞቻቸው ውስጥ ተሰበሰቡ። እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነርሱን የሚቃወም ሰው አልነበረም። መርዶኪዩስን መፍራት በላያቸው ስለወደቀ በየአገሩ የነበሩት አዛውንትና ሹማምንቶች አለቆችም፣ የንጉሱንም ስራ የሚሰሩት ሁሉ አይሁድን አገዙ ያ ሰው መርዶኪዎስ ከፍ ከፍ እያለ ስለሄደ በንጉሥ ቤት ታላቅ ሆኖ ነበረና የመርዶኪዎስም ዝና በየአገሩ ሁሉ ተሰምቶ ነበርና አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደ ወደዱ አደረጉባቸው። አይሁድም በሱሳ ግንብ አምስት መቶ ያህል ሰዎች ገደሉ፣ አጠፉም። ፈርኔስ፣ ደልፎን፣ ፋስጋ፣ ፓረዳታ፣ በሪያ ሰርበካ መርመሲማ፣ ሩፋዮስ፣ አርሳዮስ፣ ዛቡታዮስ የሚባሉትን የሐመዳቱን ልጅ የአይሁድን ጠላት አስሩን የሐማን ልጆች ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም። በዚያም ቀን በሱሳ ግንብ የተገደሉት ሰዎች ቁጥር ወደ ንጉሱ መጣ። ንጉሱም ንግሥቲቱን አስቴርን አይሁድ በሱሳ ግንብ አምስት መቶ ሰዎችና አስሩን የሐማን ልጆች ገደሉ አጠፏቸውም በቀሩትስ በንጉስ አገሮች እንዴት አድርገው ይሆን? አሁንስ ልመናሽ ምንድነው? ይሰጥሻል። ሌላስ የምትሺው ምንድነው? ይደረጋል አላት። አስቴርም ንጉሱን ደስ ቢያሰኘው በሱሳ የሚኖሩ አይሁድ ዛሬ እንደተደረገው ትዕዛዝ ነገ ደግሞ ያድርጉ፣ አስሩም የሐማን ልጆች በግንድ ላይ ይሰቀሉ አለች። ንጉሱም ይህ ይደረግ ዘንድ አዘዘ። አዋጅም በሱሳ ተነገረ አስሩንም የሐማን ልጆች ሰቀሉ። በሱሳም የነበሩት አይሁድ አዳር በሚባል ወር በአስራ አራተኛው ቀን ደግሞ ተሰብስበው በሱሳ ሶስት መቶ ያህል ሰዎች ገደሉ። ነገር ግን ወደ ብዝበዛ እጃቸውን አልዘረጉም። የቀሩትም በንጉሱ አገር ያሉ አይሁድ ተሰብስበው ለሕይወታቸው ቆሙ። ከጠላቶቻቸውም አረፉ። ከሚጠሏቸውም ሰባ አምስት ሺህ ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም። አዳር በሚባለው ወር በ13ስተኛው ቀን ይህ ተደረገ። በ14ተኛውም ቀን አረፉ፣ የግብዣና የደስታም ቀን አደረጉ። በሱሳ የነበሩት አይሁድ ግን በ13ኛውና በ14ኛው ቀን ተሰበሰቡ፣ በ15ኛውም ቀን አረፉ፣ የመጠጥና የደስታም ቀን አደረጉት። ስለዚህም በመንደሮችና ባልተመሸጉ ከተሞች የሚኖሩ አይሁድ አዳር በሚባለው ወር አስራ አራተኛውን ቀን የደስታና የመጠጥ የመልካምም ቀን፣ እርስ በርስም ስጦታ የሚሰጣጡበት ቀን ያደርጉታል። በርዶኩስም ይህን ነገር ጻፈ። በንጉሱም በአርጤክሴስ ሀገሮች ሁሉ በቅርብና በሩቅ ወዳሉት አይሁድ ሁሉ ደብዳቤዎችን ላከ። በየዓመቱም አዳር በሚባለው ወር አስራ አራተኛውንና አስራ አምስተኛውን ቀን አይሁድ ከጠላቶቻቸው እረፍትን ያገኙበት ቀን ወሩም ከሐዘን ወደ ደስታ ከለቅሶ ወደ መልካም ቀን የተለወጠበት ወር ሆኖ ይጠብቁት ዘንድ የግብዣና የደስታም ቀን እርስ በእርሳቸውም ስጦታ የሚሰጣጡበትና ለድሆች ስጦታ የሚሰጡበት ቀን ያደርጉት ዘንድ አዘዛቸው። አይሁድም ለመስራት የጀመሩትን መርዶክዮስም የጻፈላቸውን ያደርጉ ዘንድ ተቀበሉት። አጋጋዩ የሐመዳቱ ልጅ የአይሁድ ሁሉ ጠላት ሃማ አይሁድን ያጠፋ ዘንድ ተተንኩሎ ነበር፤ ሊደመሳቸውና ያጠፋቸውም ፉር የሚባል ዕጣ ጥሎ ነበር። አስቴርም ወደ ንጉሱ ፊት በገባች ጊዜ በአይሁድ ላይ የተተነኮለው ክፉ ተንኮል በራሱ ላይ እንዲመለስ እርሱና ልጆቹም በግንድ ላይ እንዲሰቀሉ በደብዳቤ ያዘዘ። ስለዚህም እነዚህ ቀኖች እንደ ፉር ስም ፉሪም ተባሉ። በዚህም ደብዳቤ ስለተጻፈው ቃል ሁሉ ስላዩትና ስላገኛቸውም ነገር ሁሉ አይሁድ እነዚህን ሁለት ቀኖች እንደ ጽህፈቱና እንደ ጊዜው በየዓመቱ ይጠብቁ ዘንድ እነዚህም ቀኖች በየትውልዳቸውና በየወገናቸው በየአገራቸውም በየከተማቸውም የታሰቡና የተከበሩ ይሆኑ ዘንድ እነዚህም የፉሪም ቀኖች በአይሁድ ዘንድ እንዳይሻሩ መታሰባቸውም ከዘራቸውም እንዳይቆረጥ በራሳቸውና በዘራቸው ወደ እነሱም በተጠጉት ሁሉ ላይ እንዳይቀር ስርዓት አድርገው ተቀበሉ። የአቢካይልም ልጅ ንግስቲቱ አስቴርና አይሁዳዊ መርዶኪዮስ ይህችን ስለ ፎሪም የምትናገረውን ሁለተኛይቱን ደብዳቤ በስልጣናቸው ሁሉ ያጸኑት ዘንድ ጻፉ። ደብዳቤዎቹንም በአርጢክስስ መንግስት በመቶ ሀያ ሰባት አገሮች ወዳሉት አይሁድ ሁሉ በሰላምና በእውነት ቃል ላኩ። እነዚህንም የፉሪም ቀኖች አይሁዳዊው መርዶኪዎስና ንግስቲቱ አስቴር እንዳዘዙ ለራሳቸውና ለዘራቸውም የጾማቸውንና የልቅሷቸውን ነገር ለማክበር እንደተቀበሉ በየጊዜያቸው ያጸኑ ዘንድ ጻፉ። የአስቴርም ትእዛዝ ይህን የፉሪምን ነገር አጸና፣ በመጽሐፍም ተጻፈ። መጽሐፈ አስቴር ምዕራፍ 10 ንጉሱም አርጤክስስ በምድርና በባህር ደሴቶች ላይ ግብር ጣለ። የኃይሉና የብርታቱም ሥራ ሁሉ፣ ንጉሱም እስከምን ድረስ እንዳከበረው የመርዶኪዎስ ክብር ታላቅነት በመይዱንና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊውም መርዶኪዎስ ለንጉሡ ለአርጤክስስ በማዕረግ ሁለተኛ ነበረ። በአይሁድም ዘንድ የከበረ በብዙ ወንድሞችም ዘንድ የተወደደ ለሕዝቡም መልካምን የፈለገ ለዘሩም ሁሉ በደኅና የተናገረ ነበረ።